ቅድስት አነጋጋሪ ነገር አደረገች። ከበስተጀርባ ሁና ዝናን አናቱን በሽጉጥ ብላ ደፍተዋለች። የብሩኬ ወንድም በድንገት ከእስር ቤት መጥቶ ብሩክ ወንድሙ አለመኖሩን ሲያቅ ቅድስትን፣ የምታውቂው ነገር ካለ እባክሽ ንገሪኝ፣ ወንድሜን በፍጹም ላጣው የማልፈልገው ነገር ነው እያለ ቅድስትን ሲለምናት ቅድስትም ደግሞ አረ ምኑ ነሃል! እኔ ለራሱ ይሄው አራት ቀን ሞላው። ጭራሽ ስልክ እኮ አያነሳም። የብሩክ ነገር ሁላችንንም አሳስቦናል። ወይኔ ወንድሜ እንደዚህ ያደረገህን ሰውማ በየትም ብዬ በየትም ከገባበት ጉርጓር መንጥሬ አወጣዋለሁ ብሎ ፎከረ። ምሳሌና ቅድስት ወደ ሱቅ እየሄዱ ነበርና ዝና እና ማህሌት ተከትለው ሊያግቷቸው ሲሉ በድንገት እሱ ደግሞ ጥቁር ለብሶ መካከል ላይ ፍጥጥ ሲል ዝና እና ማህሌት ደንግጠው መንገድ ላይ ተቆሙ። በኋላ ወይኔ ጉዴ ይሄ እኮ የብሩኬ ወንድም ነው፣ ብታየው ለረጅም ጊዜ እስር ቤት ቆይቶ ነበር እና ደግሞ ተደባዳቢ ኃይለኛ ሰው ነው። አያተርፍንም ከዚህ ቦታ መጥፋት አለብን እያለች ለ ዝና ስትነግረው ዝናም ደግሞ ፈርቶ የሉላን እጅ ይዞ እዮ ረጠ ወደ ኋላ ተመለሰ። ማህሌትም ከሚባለው በላይ ደነገጠችና ወደ ኤፍራታ ዘንድ ሄዳ፣ ስሚ ኤፍራታ፣ ዛሬ መንገድ ላይ ያየሁትን ነገር ብነግርሽ መቼም አይቸው አላቅም አለች። ምንድን ነው እሱ፣ እስኪ የተፈጠረውን ንገሪኝ አለቻት። ስሚ ማልንገርሽ እውነቱን ስነግርሽ በጣም በጣም በጣም በጣም በጣም የሚገርም ሁኔታ ነው ያየሁት። ነገር ምን አለ መሰለሽ እሱ መንገድ ላይ የብሩኬን ወንድም ከእስር ቤት ወጥቶ ያንን አስጨናቂውንና ኃይለኛውን ሰው እየታቀው የለ ብላ ስትላት፣ እና ታዲያ ምን አያያዘው አሁን? ብሩክ ስለጠፋ ሊፈልገው መቶ ይሆናላ። አንቺ ሁሉንም ነገር እንደፈራሽና እንደተጨነቅሽ ነው ማለት። ምንም ነገር አይመጣም። እልቅስ ቶሎ ቶሎ ብለሽ ዝና ቃል የገባልሽን ነገር ሳያጥፍ ቤቱን ባንቺ ስሜ አድርገው ፈጠን ብለሽ ገንዘብ ማገኘት አለብሽ። አረተይ ኤፍራታታይ እኔ እኮ ታላቅሽ መሆኑን አትርሺ እንዴ! ማህሌት አንችም አትርሽው እንጂ እኔ ቤት እኮ ነው ያለሽው አለቻት። ወይኔ ማህሌት፣ ጭራሽ ታላቅነትም መረሳሳት ቀረ፣ ታላቅነት ገንዘብ ነው ብላ አለቻት። ከዛ ማህሌትም ደነገጠችና ፍጥጥ ብላ ማየት ጀመረች። ማህሌት በቅድ ኤፍራታ በጣም እየተናደደች ትገኛለች። የብሩክ ወንድም ከምሳሌ ጋር የኔ ቆንጆ፣ የኔ ልጅ በጣም አርገሻል እያለ የሳማት ነበር። ቅድስትም ደግሞ ስለ ብሩኬ የተፈጠረውን ነገር ልጅቱን አሳክሞ ከመጣ በኋላ ሁሉም ነገር ኖርማል ነው፣ ግን ጋሼ ያቺ ማህሌት እንደምታውቃት እጅጉን በጣም በክፋትና በመጥፎነት የተሞላች ናት። ከዛ በተረፈ ደግሞ በብሩኬ ጓደኛ ላይ ሞገስ የሚባል ሰው አለና የሚያሳድዳቸው ዝና አለ ብላ ስትለው ዝና ማን ነው? ይሄንን ነገር ለማየት ጓጓሁኮ። እስኪ ቁጥሩ ታለች ስጭኝ አላት። አይ እኔ እንኳ የሱ ቁጥር የለኝም ሞገስ። አሁን ላይ ከሉላ ጋር አብረው ሆኖ ሉላን ለማግኘት እያሳደደ ይገኛል። ፊት ለፊት ቅድም እንኳን እኛን ስታገኘን እነሱ እየተከታተሉን ነበር። በስተመጨረሻ ከዛ ቦታ ሩጣዋ መለጡ አለችው። ወይኔ ጉዴ! ጭራሽ በወንድሜ ላይ እንደዚህ ይጫወቱታል። ሁላቸውም እገቡበት ገብተው የእጃቸውን ነው የምሰጣቸው። ከአሁን በኋላ ምንም አትፍሩ፣ እያለ አበረታታቸው። ሰላም ሰላም! ውድ የተከበራችሁ የደሴዋ ቤተሰቦች እጅግ በጣም ተወዳጁ ተወዳጁና አጓጊው የምሳሌ ድራማ እንደ እንደቀጠለ ይገኛል። ቅድስት ጀግንነቷን አስመስክራለች። ዝና እንግዲህ ሞገስንና የብሩኬን ወንድም ሊገጥም እምቡርንቡር እያለ ሄዶ ነበርና ከኋላ አናቱን በሽጉጥ ብላ ብሩኬ ደግሞ አደንዛዥ እጽ ሽጦ ነውና ምሳሌን ያሳከማት እያለ ዘገባውን በሙሉ ዝና ለማህሌት ተናግሮ ነበር። በዛ ታስሮ ተመልሶ ሲመጣ የተፈጠረውን ነገር በድንገት ቢያይ ቅድስት ፈጥኖ ደራሽና ጀግና መሆኗን ያስመሰከረችበት ነው። ሞገስ ለሉላ ሲል ብዙ መስዋዕትነትና ዋጋ ከፍሏል። አሁን ላይ ግን ሉላ ጋር ተመካክረው ወደ ገጠር ሊሄዱ ወስነዋል፣ ማለት ነው ሉላም ደግሞ ወደ ገጠር ተገባን፣ በቃ ምንም ሊያገኘን አይችልም። ሰላማዊ ህይወትና ደስተኛ ህይወት እንኖራለን ሞጌ እያለች ሞገስን ማቆመጣጠል ጀመረች። ሞገስም ደግሞ ሉላ ስታቆማጣጥለው ከምን ጊዜውም በላይ እጅጉን በሀሴትና በደስታ ተሞላ። ወይኔ ሉላዬ ከአንቺ ጋር እኮ ቤተሰብ መስርቼ ልጆች ወልጄ የመጨረሻ አለሚን ድረስ አብሬ ከአንቺ ጋር የምኖርበት ቀን ይናፍቀኛል እያለች አለችው። ወይ ጉድ ያንተስ የተለየ ነው። የት ልታጣይ ትችላለህ? እኔ በህይወት ስካለሁ ድረስ ያሞገስ ካልወሰደ ያዝና ካልወሰደ በቀር እኔ አንተን የምለይበት አንድ በት የለኝም ብላ ቃል ገባችለት። እሱም እስከ ህይወት ፍጻሜ ድረስ ፈጽሞ ባንች ላይ ሌላ ማንንም ላይ አልችልም፣ እስካሁን የሰራሁትም ስህተትና ኃጢአት ይበዛብኛል ብሎ አላት። ብሩኬ ደግሞ ያው ስለሌለ ብሩክ አለበት ቦታ ላይ ሂጄ ጓደኛዬን ቅርታ ማለት እፈልጋለሁ። ይኸው ስንት ጊዜው ስልክ አያነሳም? እሱን ትቼ እንዴት ወደ ገጠር መግባት እችላለሁኝ፧ እያለ መናገር ጀመረ። በጣም አዘነና ተገረመ። ወይ ጉድ! ጭራሽ አሁን መጨረሻው ይሄ ይሁን ወይ? ጉድ የብሩኬ መጨረሻ! አሁን ልጅቱን አሳክሞ ተደሰተ ሳንል እምን ገባ? በቃ ወደ ፖሊስ ጣቢያ ማመልከት አለብን፣ እያለ ሞገስ ለሉላ ነገራት። ሉላም ደግሞ ዛሬ የብሩኬ ወንድም ስለመጣ መገናኘት አለብን እና አንቺ ለማንም በሩን እንዳትከፍች። ይሄን አካባቢ ደግሞ በፍጹም ዝና ስለማያውቀው እኔና አንቺ እስከ በቂያችን ድረስ እዚህ መኖር እንችላለን ብሎ አላት። እሺ እሺ፣ አሁን ጓደኛህን ፈልገው ብላ ይቅር በለው በቃ ተይቅርታ ብዙ ነገር አለ። እኛ የበደሉንንም ያስከፉንንም ሁሉ ነገር ከፍለን አንዘልቀውም። ስለዚህ እንደዛ ነው የምልህ ብላ አለችው ማለት ነው። በመጨረሻ እንግዲህ በሚገርምና በሚደንቅ ሁኔታ የብሩኬ ወንድምና ሞገስ ከተገናኙ በኋላ ሰላም ተባባሉና፣ እንዴ አንተ ተለውጠሃል አርገሃል፣ እንደ አንድ ቀን እንኳን መጥቼ እስር ቤት ሳልጠይቅህ በጣም ይቅር በለኝ እያለ የቡሩኬን ወንድም መናገር ጀመረ። የቡሩኬን ወንድም ታውንጂ ሞገስ፣ አይመችም። ለምን አልጠየከኝም ብዬ በፍጹም አልጸጸትም። ይቺ ጊዜ ሩጫና መስዋዕታ ታስከፍላለች እያለ ለው። ሞገስ ጋር አብረው ካፌ ሄዱና ተካፌ ወጥተው ደግሞ ውጭ ላይ ተቀምጠው አየሩን እየሳበ ፍ ይሄ እኮ አየር ይለያል። እውነቱን ስነግርህ እዛ እስር ቤት ገብቼ የሚናፍቀኝና በጉጉት የምጠብቀው ነገር ቢኖር ይህ አየር ነበር። ዛሬ ላይ ደግሞ ይህን ንጹህ አየር ስለወሰድኩኝ እጅጉን ከምልህ በላይ በጣም ደስ ብሎኛል ብሎ ሲነግረው ወይ ጉድ ይህን ያክል እስር ቤት መከራ ነው እኔም አንድ ቀን አይችዋለሁ ብታይ ብዙ ታሪክና መስዋዕትነቶችን እያስተናገድን እንገኛለን ብሩኬም ልጁን አሳክሞ መጣ በመካከልም ክፍተት ተፈጠረ እኔም ሉላን ያዝና ወሰደብኝ አሁን በመጨረሻ ሉላን ደብቂያት ከሷ ጋር አብሬ እየኖርኩ ነው ወይ ጉድ ሉላለች ደህናናት እያላለሁ እስኪ አሁን ስለ ብሩኬ አውራኝ እንግዲህ ስለ ብሩክ የማውቀው ነገር ይሄ ነው ግን አንድ አረመኔና የተረገመ ዝና የሚባል ሰው እያለ እሱ ሰው አሁንም ቢሆን እያሳደደን ነው። እኔም ሉላን ለመቀመጥ እንዲሁም ምሳሌን እንዳትታከም ከዛ ከአረመኔ ሚስቱ ጋር አንድ ላይ ሆነው ብታይ ሰላሜን አሳጥተውኛል። እሱን ስታይ መፈጠርህን ሁሉ ነው የምታጣው እያለ ተናገረ። ከዛ በመጨረሻ በጣም በሚገርምና በሚደንቅ ሁኔታ ዝና የኢቲኤም ብር በዚህ አካውንት ከዚህ ከዚህ ከዚህ ቦታ ላይ ብር አውጥቷል፣ እዚህ እዚህ አድራሻ ብሎ ሲለው ያ ሰውዬ ደግሞ ዝና ስልኩን አነሳና ወይ ያንተ ውለታ በልቤ ውስጥ ተቀብሮ ተቀምጧል አንድ ጊዜ ግን ያንተን ውለት አመቸን ቢሆን አረሳም ወዳጄ፣ አመሰግናለሁ አለ ና የብሩኬ ወንድምና ሞገስ ያንም ብር አውጥተው እዛ አካባቢ ላይ ፈልጎ ደረሰባቸው ማለት ነው። ማህሌት እንግዲህ ከኤፍራታ ጋር ስለ ሂሳብ እየተወራረዱ ይገኛሉ። አሁንም ደግሞ የብሩኬ ወንድም የመጣበት ምክንያት በጣም ግራ አጋብቷቸዋል። ብሩኬ ስለምን ጠፋ፣ የት ጠፋ የሚለው ጥያቄ ሆኖባቸዋል። ዝና አሁንም ቢሆን ሞገስን እያሳደደ ሉላን ለማገኘት ይፈልጋል። ማህሌትም በስተ መጨረሻ ዝና ምኑ ናሃል ሉላ የምትባል እኳ ረመኔ ከርታሃለች ይህን ያክል ጊዜ መቼም ከዝና ጋር ስት ከሞገስ ጋር ስትኖር አልጋ ላይ ተጋርማ ድንግልናዋን ሰታ እንደፈለገችሁና እየተጨማለቀች ይሆናል። እና ምንድን ነው እያልክ ያለው? ብላ ስትል በጣም ተገረመችና በጣም ሉላ ደፍራኛለች። ሉላ ብዙ ነገር አድርጋኛለች። ለሊት ለሊትን እየተጫወትኩባት ቀን ቀን ደግሞ ቤት ዘግችባት መዋለት ነው የምፈልገው። ሉላ እንደደፈረችኝ አሰቃያታለሁ እያለ ለማህሌት ፎከረባት። ምሳሌም ከምንም በላይ ፈርታና ተጨንቃ እኔ የምልሽ ቅድስቴ አጎቴ ጋ አጎቴ ከኛ ጋር ለረጅም ጊዜ ይቀመጣል እንዴ? አባዬ ሴት ሄዶ ነው ብላ ስትጠይቃት አባዬማ አንችን ሐኪም ቤት ይዞበት ወደ ሄደበት ሀገር ተመልሶ ሄዷል። እንዴት? ለምን እያለች መጮህ ጀመረች። እዛ ስትታከሚ እቃና መድኃኒት ረስቶ ነበርና እሱን ሊያመጣ ሄዷል። ግን በአጭር ጊዜ እንደሚመጣ ይኸው አጎትሽ እየተናገረ ነው። አጎትሽ ደግሞ በጣም ይወድሻል ያከብርሻል፣ አይደል? ስለዚህ እኔም ስላለሁልሽ ብቻሽን አይደለሽም እኮ ምሳሌ እያለች የእናት ፍቅር እየሰጠች ምሳሌን እየተንከባከበች ና አብራ ሁና እንትን እያለች ትገኛለች። የብሩኬ ወንድም እኔ ምልሽ ምሳሌ ብሩኬና ቅድስት አብሮ ሽማግሌ ልኮ ሚስት አላደረጋትም እንዴ እያለ መጠየቅ ጀመረ። ምንድን ነው የምትለው አባዬ ምንድን ነው የምትለው አጎቴ እያለች አለችው በመጨረሻም ይገርማል ይደንቃል ከዛ የብሩኬ ወንድም እኔ ምልሽ ከብሩኬ ጋር ግንኙነታቸው ምን ደረሰ እሱስ ሽማግሌ ለመላክ አላሰበም እንዴ ብሎ ሲጠይቃት አረ እንዲህ መክበብ እንደ አይነት ጉድ የለም ገና አላሰብንም ጋሼ ብቻ አሁን ላይ የትና ምን ገባ የሚለው በጣም አሳስቦናል አንድ ቀንም እኮ ከምሳሌ ልጁ ተለይቶ አድሮ ሙሎም አያውቅም። እና የምታውቂው ጠላት ማን ነው? ጠላት የምታውቂው ካለ ንገሪኝ፣ እያለ ለመናት። እኔ ማንንም አላውቅም፣ ግን እስከማውቀው ድረስ ከዛች ከማህሌት ውጭ ጋሽን ሊያሳድድና እንደዚህ ሊያደርግ የሚችል ማንም የለም። በዛ ላይ ደግሞ ይሄ ዝና የሚባል ክፉ ከነሱ ጋር አብሮ ነው የሚሰራው ብላ አለች። የብሩክ ወንድም እንግዲህ ከሞገስ ጋር ተገናኝተው እየዋሩ ሳለ በስተ መጨረሻ ዝና መቶ አንገቱን ይዞ ሲፈታተነው ነው፣ የብሩኬ ወንድም መሀል ላይ ገባና ወደዛ አፍርጦ ጣለው። ሞገስም ደንግጦ ፈጠጥ ብሎ እያየ ነበር። የሞገስ ፍርሃት ግን እስከ መቼ ድረስ ነው? ሽጉጥ ይዞ መሮጥ፣ ዝናን ሲያዩ መሮጥ። ሩጣት ትዘልቀዋለህ? ግን ሞገስ አይ መጨረሻችሁ ብሩኬ እንግዲህ በቀጣይ ፓርት ላይ የሆነውንና የተፈጠረውን የምናይ ይሆናል ማለት ነው። የዝና መጨረሻ አሁን ላይ እንግዲህ ፍርሃት እንጂ ጀግንነት የለም ማለት ነው። ቦቅቧቃ። በዛ ላይ ደግሞ ማህሌት አብራ ቤት ቤት ትላለች ማለት ነው። አሁን የብሩክ ወንድም መጣ፣ እያንዳንዳችሁን ሴት አርጎ ይጨርሳችኋል። በቀጣይ ፓርት እስከምንገናኝ ቻናሉን ላይክ፣ ሰብስክራይብ አድርጎ አሰላሙ ዓለይኩም ወራህመቱላሂ ወበረካቱ